ሰላም ሰላም እንዴት ናቸው? የአሁለ ሁሉም የዩቲብ ቻናል ቤተሰቦች ሰላም ናችሁ? ቤተሰቦቻችን ዛሬ ደግሞ በክፍል ሶስት የእንግሊዝኛ ዝግጅታችን ሩልስ ቴሊንግ ፎር ዋይ ወይም ስደ ዋይ ያሉ ሩሎችን ይዘንዳችሁ መጠናል። አራት ሩሎች አሉ ዋይ አስ ኮንሶናንት፣ ዋይ አስ ቫውል፣ ዋይ አስ ኢ ሳውንድ፣ ዋይ አስ አይ ሳውንድ የሚሉ አራት ሩሎችን እናሳያችኋለን። በእነዚህ አራት ሩሎች እንግዲህ እንዴት ነው የምናነበው? እንዲሁም ደግሞ በእነዚህ አራት ሩሎች መሰረት የተመሰረቱ ወርዶችን በአማርኛ ትርጉማቸውን እየተረጎምን እናንተ በአማርኛ ምናልባትም ትርጉማቸውን ለማታቋቸው በአማርኛ በቀጥታ ለማውራት ለኮሚኒኬሽን እንዲያገለግላቸው አማርኛ ተናጋሪዎች በቀጥታ ወደ አማርኛ ተርጉመንላችኋል። እንዲሁም ደግሞ በአማርኛ ወርድ እንዴት እንደምታነቡም እነዚህ በአማርኛ የተረጎምነባቸውን ቃላት በቀጥታ ፊደላትን እንዴት እንደምታነቡ በአማርኛም በእንግሊዝኛም ሁለቱንም ማወቅ ስለምትችሉ አማርኛም እንግሊዘኛም የምትፈልጉ ልጆች በሁለቱንም በአንዴ ታገኛላችሁ ብዬ አስባለሁ። በዋናነት ግን ዋይ በእንግሊዝኛ ቋንቋ ውስጥ እንዴት ነው ለንባብ የምትውለው? ዋይ የምትባለው ኤክሴፕሽናል የሆነች በሌተሮች ውስጥ የራሷ ፕሮፐርቲ ያላት ቫውልም ኮንሶናንትም ያልሆነች፣ አንዳንዴ እንደ ቫውል፣ አንዳንዴ እንደ ኮንሶናንት ልትነበብ የምትችል ፊደል ናት። እንግዲህ ይህች ፊደል ቫውልም አይደለችም፣ ኮንሶናንትም አይደለችም፣ ቦዝ ኦፍ ዘም ወይም ሁለቱንም ሆና የምታገለግል ፊደል ናት። እንግዲህ የዚች ባህሪ ዛሬ በግልጽ የማሳያችሁ ይሆናል በመጀመሪያው ዋይ አዝ የኮንሶናንት ወይም ዋይ እንደ ተነባቢ ሁና የምታገለግልበት መንገድ ላሳያችሁ እንግዲህ ዋይ የ እንደ ተነባቢ ሁና የምታገለግለው በወርዶች ወይም በቃላት የመጀመሪያ ሁና ስትመጣ ነው የቃላት የመጀመሪያው ፊደል ሁና ስትመጣ ለምሳሌ ይዩዋት በሁሉም በ እነዚህ ወርዶች ላይ የመጀመሪያ ሁና ነው የመጣች። ሌላም ቦታ የመጀመሪያ ሆና ከመጣች ዋይ እንደ ኮንሶናንት ወይም እንደ ተነባቢ ሁና ሌሎቹን አናባቢ ይዛ መጣ ራሷ ተነባቢ ትሆናለች ማለት ነው። በዛ መሰረት ከዚህ ጋር ላይ የስ ይላል ይ ስ የስ የሚለው አዎ የሚል የአማርኛ ትርጉም አለው። የስ እንግዲህ ከዚህ ጋር ላይ ዋይ እንደ ኮንሶናንት ወይም ተነባቢ ሁና ነው ያገለገለችው። ራሷን ተነባቢ አድርጋ ኢ ወይም ባውል የሆነ ኢ የሚባል ፊደል አናባብቢ አስከትላ መጣች ማለት ነው። እዚህ ጋ ላይ ስና ያም ያም ያም ያም እንግዲህ ያም እዚህ ላይ ዋይ ኮንሶናንት ሆና ኤ የሚባል ባውላ አስከትላ እዚያ ም ይ አም ያም ይ አም ወይም ያም የሚል የአማርኛ ትርጉም ይኖረዋል። ይ ኤ ለ አው የለው የለው እንግዲህ ዋይ ከዚህ ጋር ላይ እንደምታዩት የመጀመሪያ ፊደል ናት። ከዚያ ተከታዩዋ ኢ የሚባል ቫውል ነው። እዚያ ል ኤል ኤል ኮንሶናንት ነው፣ እንደ ል ይነበባል። ኦ ቫውል ነው፣ ኦ ብለን እናነባለን። ደብሊው ኮንሶናንት ነው፣ ው ብለን እናነባለን። የለው የለው ብለን እናነባለን። እናነባለን ቢጫ በአማርኛው ቢጫ የሚል የአማርኛ ትርጉም ይኖረዋል ማለት ነው። ይ አ ርድ ያርድ ያርድ ዋይ መጀመሪያ ኮንሶናንት ነው ሆኖ ያገለግለው። ይሄ ኮንሶናንት የራሱ አናባቢ ይ ዚ ኤ መጦ ያ ወደሚል እንግዲህ የራሱ የመጀመሪያ ትርጉሙ ይ ነበር ዛ ያ ከኤ ጋር ያ ዋይ ኤ ያ ርድ አር እና ዲ አረንደር ዲ እንደ ድ እንደሚነበብ አሳይቻቸዋል። በዛ መሰረት ያርድ ወይም ግቢ የሚል የአማርኛ ትርጉም ያለው ወርድ ይሆናል። እንግዲህ ስታነቡት ደግሞ ያርድ፣ ዋይ እንደ ኮንሶናንት፣ ከዚያ ኤ ደግሞ የራሷ ከአምስቱ ቫውሎች አንዷ ናት። ቫውል ሆና እዚ ጋ ይ ሳውንድን ወደ ያ ቀይራ ያርድ የሚል ወርድ እናነባለን ማለት ነው። የል ይ ኤል የል ው ይ ከዛ ኤ ኢ እንደ ኤ ናት። ከዛ ኤል ኤል እንደ ል የል የል መጮህ መጮህ የል ይ የነበረችዋ ወደ የ ተቀየረች ኢ ቫውል ናት። እዚህ ጋ ምንም ሳውንድ አይኖራትም። ል የል ወይም መጮህ የሚል የአማርኛ ትርጉም ይኖረዋል። በአማርኛ መጮህ ማለት ነው የል ማለት እንግዲህ ዋይ እንደ ይ ነው። እዚያ ኦ እንደ ወ፣ ጂ እንደ ግ፣ አ እዚያ አር እንደ ር፣ ቲ ቲ ደግሞ እንደ ት ይ ኦጎርት ዮጎርት ዮጎርት እዚያ እ ር ጎ ወይም በአማርኛው እርጎ የሚል በእንግሊዝኛው ደግሞ ዮጎርት ብላችሁ ታነባላችሁ። ስለዚህ እዚህ ጋር የምታዩዋቸው የዋይ ፐርፐዝ እዚህ ላይ በዋናነት ሆነ ያገለገለችው እንደ ኮንሶናንት ወይም እንደ ተነባቢ ሆና፣ ሌሎች ባውሎቹ ደግሞ ራሷን ሳውንድ እያስቀየረች በሌሎቹ ባውሎቹን እያስከተለች ወይም አናባቢዎቹን እያስከተለች ራሷ ተነባቢ ሆና አገልግላለች። እዚህ ጋር ስንመጣ ደግሞ ዋይ እንደ ተነባቢ ወይም አዝ ኤቫውል ሆና እንግዲህ፣ ሁለተኛው ሩሏ የዋይ እንደ ተነባቢ ሆኖ ማገልገል ነው። አንደኛ እንደ አናባቢ እንደ ተነባቢ ሁለተኛ ደግሞ እንደ አናባቢ እንዴት እንዳገለገለች ላሳያችሁ፣ ወይም ሩል ቴሊንግ ፎር ዋይ አዝ ኤቫውል ወይም ዋይ እንደ አናባቢ ሆና እንዴት ነው የምታገለግለ የሚለው ላሳያችሁ። እንግዲህ ጂ ዋይ ጂም ጂም፣ እዚህ ላይ ኮንሶናንት ነው። ጂ ከዚያ ኤም ኮንሶናንት ነው። ጂ ዋይ፣ ጂ ከዚያ ም ወይም ጂም። ስለዚህ ሌላ የተወረሰ ቋንቋ ስለሆነ ጂም፣ ይህ ያልተለመደ ያነባብ ስልት አለው። ስለዚህ ጂም ብለን የእንግሊዝኛ የውርስ ቋንቋ ነው። ጂም ወይም ጂም ብለን በአማርኛውም በተመሳሳይ እንተረጉመዋለን። ከዚህ ላይ ደግሞ ሌላ ኤክሴፕሽን አልሳሳያችሁ። ሲ ዋይ ሳይ፣ ስ አይ ክ አይ አትሉ። ስ አይ ክ ል። ይቺ እዚህ ጋር ላይ ያለችዋ እንደ ኮንሶናንቱና የገባችዋ ሲ እንደ ክ ትነበባለች። ኤል እንደ ል ኢ እንደ ኢ ናት። ከዛ እዚጋ ሳይለንት ሆናለች። ሳይክል ሳይክል እንላለን። ባይ ዘ ወይ፣ ሲ አንዳንዴ እንደስ የምትነበበው ኢ ተከትላት ከመጣችም ቀጥታ እንደስ ትነበባለች። ለምሳሌ አይስ ሲል አይ ሲኢ ይመጣል፣ እዚያ ስ ይሆናል። አይ ሲ ኢ ብላችሁ ስትጽፉ ለምሳሌ አይስ ሲን እንደ ክ አናነብም። አንዳንዴ እንደዚህ ኤክሴፕሽናል ኬዝ አላቸው ማለት ነው። ስለዚህ በዛ መሰረት ሳይክል እዚጋ፣ የሲ ሳውንድ እንደ ክ ነው ብያቸው ነበር። ከዚጋ ግን ሲ ዋይ ሲመጣ ሳይ ሆነ እዚያ ክ፣ እዚጋ ሲ እንደ ክ ተነበበች፣ ኤል እንደ ል እዛ ሳይክል ወይም በአማርኛው ደግሞ ውደት። እንግዲህ ውደት ማለት የስነ ህይወት ውደት መወለድ፣ ማደግ፣ መሞት ውደት ይባላል። ይሄ ጉደት ማለት የአማርኛው ሳይክል በእንግሊዘኛው ይሆናል ማለት ነው። ሌላው ኤች እንደ ህ፣ ኤአይ እንደ ኤ፣ አር እንደ ር፣ ዋይ ደግሞ እንደ ይ ይነበባሉ ብያቸዋለሁ። ግን ኤአይ እንደ ኤ እንዴት ተነበበ ካላችሁ በሚቀጥለው የምናያቸው ይሆናል። ሌሎቹም ፊደሎች አሉ። ኤኢ እንደ ኤ የሚነበብበት ልታገኙ ትችላላችሁ። ኤኦ እንደ ኤ የሚነበብበት ታገኛላችሁ። እነዚህ ደግሞ ቫውል ዲያግራፍ የሚል የራሳቸው ሩል አለ በቀጣዩ ዝግጅታችን ስለ ቫውል ዲያግራፍ ልናወራ እንችላለን። ግ በዋናነት ኤአይን እንደ ኤ ታነባላችሁ፣ አርን እንደ ር፣ ዋይ እንደ ይ ከዚያ ህ ኤር ሄር፣ ሄር ወይም ጸጉራም ጸጉራም ጸጉራም የሚል የአማርኛ ትርጉም ይኖረዋል። በእንግሊዝኛው ደግሞ ሄሪ ማለት በአማርኛው ጸጉራም ማለት ነው ማለት ነው። ሌላው ም አይ ማይ እንግዲህ ም እዚያ ይ ማይ ወይም በአማርኛው ደግሞ የኔ። በእንግሊዝኛው ማይ ብላች ታነባላች፣ በአማርኛው የኔ። ስለዚህ ከዚህ ጋር ኮንሶናንቱን ተከትሎ መጣ ዋይ ኤምን ወደ ማይ ም ይ ነበር የሚሆነው ግን የኤምን ሳውንድ ቀይሮ ራሱ አናባቢ ሆኖ ማይ የሚል ወይም ዋይ ተነባቢ ሆኖ ሳይሆን አናባቢ ሆኖ ከዚህ ጋር አገልግሏል ማለት ነው። ሌላው ከዚህ ጋር ኮንሶናንቱን ተከትሎ እራሱ አናባቢ የሆነውን ዋይ ደግሞ ሌላውን ላሳያችሁ። ብ ኤ ብ ቢ። እንግዲህ ብ ሳውንድ ወደ ቢ ነው የተቀየረው። ብ ሳውንድ ወደ ቢ፣ እዛ ቤ ብ ኤ ቢ ስንል ቤቢ ብለን በአማርኛው ቤቢ ማለት ነው። ብ ኤ ቢ ቤቢ እዚህ ጋር ያው የዋይ አገልግሎት የብስ ሳውንድን ወደ ቢ መቀየር ነው ማለት ነው። ስለዚህ ዋይ እንደ ይ አልተነበበም። በዛ መሰረት ዋይ አዝ ቫውል ወይም የሳውንድ ቼንጅ በቢ ሳውንድ ላይ በቢ ሳውንድ ላይ ብ ሳውንድ መሆን የነበረበትን ወደ ቢ ቀይሯል። እዚህ ጋር እንደምታዩት አናባቢ ሆኖ አገልግሏል ማለት ነው። ሌላው ኤስኤች እንደ ሺ ወይ ደግሞ እንደ ይ ሼ ሼ ሼ ወይም አን አይናፋር። እንደምታዩት ቤቢ ሕፃን ከዚያ ሼይ አይናፋር። እንዴት ኤስ ኤች እንደ ሺ ተነበበ? ስ ሀ ይ ለምን አላልንም? ኤስ እንደ ስ ኤች እንደ ህ ወይ ደግሞ እንደ ይ ለምን አልተነበበም የሚል ጥያቄ ሊመጣባችሁ ይችላል። ግን ኤስኤች ኮንሶናንት ዳያግራፍ ይባላሉ። እንደዚህ ለምሳሌ ኤአይ እንደ ኤ እንዳነበብ ናቸው። ኤስኤች ደግሞ እንደ ሺ ይነበባሉ። ወደፊት ምናልባትም ሌሎቹም ኮንሶናንት ዳያግራፍ ወይም ሁለት ሌተሮች አዝ ዋን ሳውንድ የሚነበቡ ሲኤች እንደ ች፣ ፒኤች እንደ ፍ እና ሌሎቹንም ተጨማሪ ይህ የምናሳያቸው ይሆናል። ግን በዛሬው አጋጣሚ በዋናነት ማሳየት የፈለግነው ዋይ እንደ አናባቢ ወይም እንደ ባውል እንዴት ያገለግላል የሚለውን ስለሆነ ይህንን በዋናነት እንግዲህ የባውል የኮንሶናንት ዲያግራፍ ኢፌክት እንደሆነ ይዛቸው፣ በዚያውም የወደፊት ዝግጅትም ስለሚሆናቸው የምናያቀርባቸውን ዝግጅቶቹን ለማየት ስለሚያገለግላቸው፣ ኤስኤች እንደ ሺ የቀረበበት ምክንያት ኮንሶናንት ዲያግራፍ ይባላል ሁለት ኮንሶናንቶች እንደ አንድ ወይም አንድ ሳውንድ ኖራቸው፣ ኤስ እና ኤች ሺ ወይም ስና ህ ብለን አናነብም፣ ሺ እንላለን። ስ ሃይ አንልም፣ ምክንያቱም ሁለቶች እንደ ሺ ይነበባሉ። ሲ ኤችም ሲመጣ እንደ ቺ፣ ፒ ኤች መጥቶ እንደ ፍም ይነበብበት። ሌሎቹም ኮንሶናንት ዲያግራፍ እና ቫውል ዲያግራፍ በሚቀጥለው የምናሳያቸው ይሆናል። ሌላ ዋይ አ ዋይ አስ ኤ ሳውንድ አይ ስ የሳንድ አይ ወይም ዋይ እንደ አይ ሲነበብ፣ ወይም ይ የአይ የሚል ሳውንድ የሚያወጣው እንዴት ነው ነው? እንግዲህ ይሄ ደግሞ ሌላው፣ ለምሳሌ እንደ ኮንሶናንት የሚያገለግለው በወርዱ የመጀመሪያ በኩል ከመጣ ነው ብያቸዋለሁ። ከዚያ ውጭ ካለ እንደ ባወል የሚያገለግልበት ሁኔታ ነው ያለው ዋይ ብያቸዋለው። በዛ መሰረት እንደ ቫውል ከማገልገሉ በተጨማሪ ይሄ ቫውል ሳውንዱ ደግሞ እንደ የአይ ሳውንድ ሊኖረው ይችላል። ወይም እንደ አይ ሆኖ ቫውል ሆኖ እንደ አይ አይ ሳውንድ ሊያወጣ ይችላል። እንዴት ካላችሁ ደግሞ ዋን ስሌብል ወይም ዋን አንድ ድምፀት ብቻ ሲኖረው፣ ድምጸት ማለት ለምሳሌ መስተ ጋብር ብንል በአማርኛ አንድ ድምፀት መስተ፣ እዚያ ሁለተኛው ድምፀት ጋብር ልክ እንደዛ በአማርኛ እንደገለጽሁላችሁ አይድሉም ነው። እናንተ አማርኛ ትችላላችሁ አትችሉም፣ ግን አማርኛ የምትችሉ ምሳሌ ሆናችኋል ብዬ አስባለሁ። በራሳችሁ ቋንቋ ደግሞ ሁለት ድምፀት ወይም ሁለት ድምፅ ማይ ድምፃችሁን ልታሳርፉበት የምችሉ ቦታ ካለው ወርዱ ቱ ስሌብል ይባላል። በአንድ አክት ብቻ ወይም በአንድ ሳውንድ ብቻ የሚያልቅ ከሆነ ደግሞ ዋን ስሌብል ይባላል። በዚያ መሰረት ዋን ስሌብል ወርድ ወይም አንድ ድምፀት ከሆነ እንደ አይ ይነበባል። ወርዱ አንድ ድምጸት ከሆነ ሁለት ድምጸት ወይም ሁለት ስሌብል ከሆነ እንደ ኢ ይነበባል። ስለዚህ አሁን የመጀመሪያውን እንደ አይ እንዴት እንደሚነበብ ላሳያችሁ። ለምሳሌ ፍላይ ስንል ምንም ሁለተኛ ምንትምን የለም። ፍላይ ሳውንዳችን የሚያቆመው በአንድ ላይ በአንድ ሳውንድ ብቻ ነው፣ በአንድ ድምጸት ብቻ ማለት ነው። እንግዲህ ፍላይ ፍላይ ስንል የዋይ ሳውንድ እንደ አይ ይነበባል። እንደ አይ ፍላይ ሳይሆን ፍላይ አይ ፍላይ ፍል እዚያ አይ ስንል እዚያ ወይም በአማርኛው ደግሞ መብረር ማለት ነው። እንግዲህ የአማርኛውን ትርጉም የምትፈልጉት መብረር እንደሆነ ያዙ ማለት ነው። ፍላይ ማንበቡ የምትፈልጉ ደግሞ ፍ ል እዚያ አይ አይ ሳውንድ ነው። ይህ ሳውንድ ከዚህ ጋር የለም ማለት ነው። ሌላው ሁ አይ ኳይ ኋይ ኳይ ደብሊኤች ሁ እንግዲህ ይህም ኮንሶናንት ዲያግራፍ ይባላል። በሌላው ዝግጅታችን ስለ ኮንሶናንት ዲያግራፍ ዲቴል እናወራለን። ግን ሁለቶቹ ሁ እዚያ አይ ኳይ ኳይ ብለን እናነባለን። አይ ዋናው እዚህ ጋር አይ ሳውንድ እንዳላት የዋይ ማየት ነው። የእናንተ የዛሬው ዝግጅታችሁ በዋናው ትኩረት ማድረጋችሁ እዚያ ላይ ነው። ግን ደብሊው ኤች እንደ ውና እንደ ህ አይነበር። ሁ ሆዋይ ነው እንጂ ሆዋይ ነው እንጂ ው ሀ ይህ ብለን አናነብ። ይሄ ሁለቶቹ የራሳቸው አንድ ሳውንድ እንዲኖራቸው ተደርጎ የተሰራው እነዚህ ኮንሶናንት ዲያግራፍ ወይም ሁለት ኮንሶናንት አንድ ሳውንድ ሆነው ነው የመጡት። በአማርኛው ለምን የሚል ትርጉም አላቸው ከዛ ድርአይ ድራይ ድራይ ድራየው ሁለት ድምፀት የላቸውም። እነዚህም እንደምታያቸው አዛ ድርአይ ድርአይ ድራይ ማለት ደረቅ ማለት ነው። ዋይ እንደ አይ ወይም አይ ሳውንድ እንዲኖረው ሆኖ ተነቧል ማለት ነው። ሌላው ትራይ ትር አይ ትር ቲን እንደት ታነባላችሁ? አረን እንደር እዛ ዋይን እንደ አይ ትራይ፣ በአማርኛ ሞክር ሞክር ማለት ነው። ፕ ል አይ ፕል አይ ፒ እንደ ፕ ኤልን እንደ ል ዋይን እንደ አይ ፕላይ ፕላይ፣ ተጫ ወት ተጫ ወት ማለት ነው። ተ ተጫወት በአማርኛ ተጫወት የሚል ትርጉም አለው። ብ አይ ብ አይ ባይ ይሄ ደግሞ ግዛ ግዛ ግዛ ማለት ነው በአማርኛ ትርጉም። የመጨረሻው የዋይ ፕሮፐርቲ ወይም የዋይ በእንግሊዝኛ ቋንቋ ውስጥ ያለው ድምጸት ወይም ያነባብ ስልት እንደ ኢ ነው። በዛ አራት ፕሮፐርቲዎችን አምጥተናል። ዋይ አስ ኤ ኮንሶናንት፣ ዋይ አስ ኤ ቫውል፣ ዋይ አስ አይ ሳውንድ፣ ዋይ አስ ኢ ሳውንድ። ዋይ አስ ኤ ኮንሶናንት በመጀመሪያው በወርዱ መጀመሪያ ሲመጣ ነው ብያቸዋለሁ። ዋይ አስ ኤ ቫውል ከወርዱ መጀመሪያ ካልሆነ መሀል ላይና መጨረሻም እና ሌሎችም ቦታ ከመጣ እንደ ቫውል ይነበባል። ከእነዚህ በተጨማሪ ደግሞ ዋን ስሌብል ያላቸው ወርዶችና ኮንሶናንትን ተከትለው ዋንስ ሌብል ባላቸው ወርዶች ከመጡ ዋይን እንደ አይ እናነባለን። ዋንስ ሌብል ወርዶች ነው ሲመጡ ቱ ስሌብል ወርዶች ወይም ሁለት ድምጻት ያላቸው ወይም ሁለት ድምጻት ያላቸው ወርዶች ከሆኑ ደግሞ ዋይን እንደ ኢ የምናነብበት ሁኔታ እንዳለ ነው። ማሳያችሁ እንግዲህ ይህ ዋይ እንደ ኢ እንዴት እንደሚነበብ ላሳያችሁ። ሌላኛው አራተኛው ሩሉ እና የመጨረሻው የዋይ ሩል ብዬ ያቀረብኩላችሁ ዋይ አስ ሳውንድ ኢ ወይም ዋይ እንደ ኢ ሲነበብ እንግዲህ ዩት ኤች ኤ ሀፕ ሀፕ እዚያ ፒ ሀፕ አልፎ እዚያ ፒ ሁለት ሳውንድ የመጀመሪያውን ሳውንዴን ሀፕ ብዬ እዚያ ፒ ሃፒ ሃፒ ሃፒ ሁለት ቦታ ላይ ነው ድምጼ፣ ሀፕ ከዚያ ፒ አንድ ላይ ለው አደርጋለሁ ሳውንዴ። ከዛ እንደገን አፕ አደርግና ሁለተኛ ድምፀት ይወጣል ማለት ነው። በዛ መሰረት ሃፒ ብለን ስናነብ ይቺ ኢ ሳውንድ አለች። ሃፕ ኢ፣ ሃፕ ኢ፣ ሃፕ ኢ ብለን እናነባለን ወይም የአማርኛ ትርጉሙ ደግሞ ደስተኛ የሚል የአማርኛ ትርጉም አለው። ስኦ ሪ ስኦ ይ ሶ ሶ አዚያ ሪ ሶሪ ሶሪ ይው ሁለት ሶ ሌላ ሪ ሌላ ሁለት ድምፅ አለው። በዛ መሰረት ሶሪ ስንል ኢ ሳውንድ ሶሪ ኢ ሳውንድ የዋይ ኢ ሳውንድ ይኖረዋል ወይም ዋይን እንደ ኢታ አነባላችሁ ማለት ነው። በአማርኛ ትርጉሙ ደግሞ የአማርኛ ትርጉሙ የሚያስፈልጋችሁ አዝናለሁ ማለት ነው። አዝናለሁ እንግዲህ በአማርኛም እያነበባችሁ አማርኛ ማንበብ የማትችሉ ትለማመዱበታላችሁ ማለት ነው። ኢምፕ ፒ ኢምፕ ፒ በዋናነት አሁን እያሳየኋችሁ ያለው ዋይ እንደ ኢ ሊነበብ የቻለበት ምክንያት ቱ ስሌብል ወርድ ወይም ሁለት ድምፀት ያለው ወርድ ስለሆነ ነው የሚለውን ነው። እዚህ ላይ አትኩረት አድርጋቸው አንብቡ። ኢምፕቲ ኢምፕቲ፣ ኢምፕቲ፣ ኢምፕቲ ባዶ ማለት ነው። በአማርኛው ትርጉሙ ባዶ ማለት ነው። ሌላው ፕርቲ፣ ፕርቲ። ስለዚህ ፕሪቲ፣ ፕሪ ቲ ፕሪ ቲ ለምሳሌ ፕሪ ብሎ ቢያቋም ምናልባትም ፕራይ የሚለው አንድ አይ ሳውንድ አለው። ፕራይ ፕራይ። ለምሳሌ ግን ይህ ፕሪ አዛ ቲ ሁለት ስሌብል ነው፣ ኢ ሳውንድ አለው። ከዚህ ጋር ላይ ኢ ሳውንድ ወይም ቆንጆ የሚል ይህ አማርኛ ትርጉም ይኖረዋል። ፕሪቲ ማለት ቆንጆ ማለት ነው። አይ ዋይን ደግሞ እንደ ኢ አድርጋችሁ እዚህ ጋር ኢ ሳውንድ እንዳለው ትረዳላችሁ። ሌ ዲ ል ኤ ዲ ያው የየ እንግዲህ ኤል ኤ ዲ ዋይ ሌ ዲ ሌ ዲ እመቤት ወይም ዝነኛ ቆንጆ ሴት የሚል የአማርኛ ትርጉም አለው። ሌዲ ማለት ቆንጆ እመቤት። በቃ የቤት ባለቤት የተከበሩ ሴት ማለት ነው። ሌዲ ማለት የአማርኛ ትርጉሙ ካስፈለጋችሁ ብዬ በአማርኛም ስለተረጎምኩት ነው እያነበብኩላችሁ ያለው። ስሜ ሊ ስሜ ሊ ስሜ ሊ ው ይህም ሁለት ሴብል ነው። ስሜ ሊ እንግዲህ የሚሸት ስሜሊ ማለት ቆንጆ ሽታ ያለው ወይም የሚሸት ነገር ስሜሊ ብላችሁ ልትጠቀሙ ትችላላችሁ። እንግዲህ በዛሬው ዝግጅታችን እነዚህን አራት የዋይ ፕሮፐርቲዎች ዋይ እንዴት ነው እንደ ኮንሶናንት እንደ ባውል እንደ ኢ እና እንደ አይ ሳውንዳቸው እንዴት ነው የሚነበበው የሚለውን መረጃ አግኝታችኋል ብዬ አስባለሁ። በቀጣዩ ዝግጅት ወደ እናንተ ተደራሽ እንድንሆንና ያው ዩቲዩባችንም ለማበረታታት ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ መማር በምትፈልጉት ደግሞ በአይወ ላይ ባስቀመጥነው ስልካችን እየደወላችሁ ሀሎ በሉን። በዋትሳፕ በኢሞ በቴሌግራም እንገኛለን። በቀጣይ ዝግጅት እስከምንገናኝ ሰላም ሁኑ። ባይ